ታላችሁ፣ ይሄ ህግ የተላለፈባችሁ ከአምላክ ነው ከተባ ቢባል እንደው ትቀበሉታላችሁ ክርስቲያኖች? የምር እንዴት። የሚያም እኮ በነገራችን ላይ በጣም ከፋፊ የሆነ ህግ ነው አይታችኋል። በዚህ ደረጃ የሚያም የሆነ ነገር ነው። እሺ ይሄ ህግ አሁን ከአምላክ ነው ወይስ ከሴጣን ነው ብላችሁ ነው የምትቀበሉት? ሴጣን አይራራም። የምር የኔ ቶቢ ሆነስት ሴጣን ራሱ እንዲህ ያለ ነገር እናንተ ላይ ሊፈርድ አይችልም። አይደለም አምላክ። ይሄ አምላክ አይደለም ነው መልካም፣ ይህም ቪዲዮ በተለይም ሴቶች በተለይም ደግሞ ፈጣሪ እኛን አክብሮናል አላከበረንም ብላችሁ ማወቅ የምፈልጉ ይህም ቪዲዮ ዳውንሎድ አድርጋችሁ ጫኑት በየፕሮፋይላችሁ ላይ ማለት ነው። ምንድነው እሱ ስታዙ መጽሐፍ ቅዱስ ሴቶችን እንዳላከበራቸው ክርስትና ወይም ደግሞ ፈጣሪ የክርስትናው እንደሚንቃቸው በጣም እየተንገፈገፈ እንደውም እንደዚህ አይነት ትዕዛዞች እንዴት የፈጣሪ ይሆናል? ሴጣናዊ ነው እያለ ነው የውይይት ጥሪ እናቀርብለታለን እውነት ደፍሮ ደፍሮ ይሞግተናል፣ ወይንስ ተደብቆ እዛው ቤት ውስጥ አጣሞ እየተረጎመ ዝም ብሎ ያታልልበታል። ደፍሮ እንዲሞግተን ይህም ቪዲዮ በደንብ ሼር ታደርጉለታላችሁ። እናንተም ጫኑት። በተለይም ሴቶች እስልምና እንኳን ሊያከብራችሁ መኖራችሁንም አያውቅም፣ መፈጠራችሁንም ራሱ አያውቃችሁ። ሴቶች እኛ ሴቶች ከማክበርም በላይ ምን አይነት ፖዚሽን እንደሰጣችሁ በውይይቱ ላይ እናሳያለን። ውይይታችን የሚሆነው የአምስት ደቂቃ አስር ደቂቃ ሳይሆን ከሶስት ሰዓት እስከ አራት ሰዓት ድረስ ጥንቅቅ ያለ እያንዳንዱ ላይ አብስለን ድቤት እናደርጋለን። ይመጣ የሆነ ውስታዙ ነው። ሴቶችን እዛው አቤት አቤት እያለ ማይለውን እያለ ያጭበረብርበታል። እሱ ካልመጣም በሴቶች ላይ ብቻ ክርስትና ወይንስ እስልምና ያከበራቸው በሚል ድቤት ላይ ያደርጋ የሚፈልግ በሬ ክፍት ነው። ከመጣ ግን ውስታዙ አሪፍ ነው ቢመጣ እሱ እሱ ካልመጣ ከእሱ የተሻላችሁ መምጣት ምትችሉ ካላችሁ እንቀበላለን።